ስሜ መንገሻ አሸበር ይባላል። የቆቦጌራና ሸለቆ ልማት ፕሮግራም ጽህፈት ቤት ስራ አስኪያጅ ነኝ። የቆቦጌራና ሸለቆ ልማት ፕሮግራም ጽህፈት ቤት እያከናወነ ያለው ከኤስ ኤን ቪ ሆርቲ ላይፍ ፕሮጀክት ጋር ያለውን ብቻ ነው አያይዤ መናገር የምፈልገው። ከዛ ውጭ ያለውን በመደበኛ ስራችን ስለምንገልጸው ኤስ ኤን ቪ ሆርቲ ላይፍ ዘመናዊ ቴክኖሎጂ የሽግግር ቋት ሆኖ እያገለገለው ለአርሶ አድሮቻችን በተለይ አሁን እየሰራን ባለንበት ከአትክልትና ፍራፍሬ አንጻር ማንጎ ላይ የማኔጅመንቱን በማስተካከል የተሻለ ምርት እንዲያገኙ በማድረግ ረገድ ፓኬጁን አሟልተው በአርሶ አደሩ ሰርቶ ማሳያ ላይ ሰፊ ስራ እየተሰራ ይገኛል። ከዛ በዘለለ በቃሪያ ላይ፣ ጥቅል ጎመን ላይ፣ ሽንኩርት ላይ በስፋት ይሰራሉ። በተለይ ኤስ ኤን ቪ ሆርቲ ላይፍ ከኛ ፕሮጀክት አንጻር ሰላሳ ሁለት ሰርቶ ማሳያዎች አሏቸው በጋራ የምንሰራቸው በአንድ ነጥብ ሁለት ስምንት ሄክታር መሬት ከዘጠኝ መቶ ስልሳ በላይ አርሶ አደሮች ተጠቃሚ ሆነዋል እኛ እነሱ እየተከተሉ ያሉትን አሰራር ሙሉ ፓኬጁን አሟልተን በሁሉም ፕሮጀክቶቻችን ማስፋት ብንችል በአንድ ጊዜ አርሶ አደሩን በትንሽዬ ካሬ ሜትር መሬት የተሻለ ካፒታል አግኝተው ህይወታቸውን ሊቀይር የሚችል የቴክኖሎጂ ሽግግር ነው እየሰሩ ያሉትና ሆርቲላይፍ ኤስኤንቢ ሆርቲላይፍ ለቆቦ ጌራና ባለውለታው ነው አዳዲስ ዝርያዎችን በማላመድ የተሻለ አሰራርን ለቴክኖሎጂ ቴክኖሎጂ ሽግግር ለአርሶ አደሩ ሊደርስ በማድረግ ከማሳ ዝግጅት እስከ ሃርቨስቲንግ ከዛም አልፎ እስከ ገበያት ስር ድረስ እየሰሩት ያለውን ስራ ሳይንሳዊ ስታንዳርዱን በጠበቀ መንገድ በአርሶ አደሩ በሙከራ በአርሶ አደሩ ደግሞ በዘመናዊ መንገድ ለርኒንግ ፕሎት ማዘጋጀት የተሻለ ስራ አርሶ አደሩ ቴክኖሎጂ እንዲቀስም የተሻለ እውቀት እንዲያገኝ በማድረግ ረገድ እየሰሩት ያለው ስራ እውነት ለመናገር በቆቦ ጌራና ተጠቃሚ ህዝብ ስም ልናመሰግናቸው እንወዳለን። አሳ ወዳለ ታሳ ደሳ ላይ ይባላል። ከዜሮ ሰባት አቧሬ ቀበሌ ነው ያለሁት። ዝሮ ዝሮ የድርጅት ለኛ በጣም ጥሩ ድርጅት ነው። ከባህላዊ ወደ ዘመናዊ ተለውጠን ጥሩ ምርት ያገኘ ነው በሱ ድጋፍ ስለሆነ፣ አሁንም በበርበሬ ችግኝ ላይ ነው እንትን ያሉት የተሰማራሁት። የበርበሬ ችግኙ ሁለት አይነት ዝርያ ነው ቤከርና አማንዶ ሚል ነው ሁለት አይነት ዝርያ ነው ሁለቱንም ተጠቅሜዋለሁ ያው ሁሉም በጣም ቆንጆ ነው ከመስመር መስመር ርቀቱን ጠብቀን ከቦይ ቦይ ርቀቱን ጠብቀን በስነ ስርዓት ነው እነሱ በሚከታተሉን የተከል ነው እና አሁን ጥሩ ደረጃ ላይ ነው ያለው እኔ ማሳ ላይ ራሱ አሁን ወደ አምስት ኬሻሽ ይጨበታለሁኝ በጣም ምርቱም ቆንጆ ነው። ገበያውም ቆንጆ ነው። ምርትና ምርታማነቱ በጣም የጨመረ ነው። ይህን ተሞክሮ ይዘን ለሌላው አርሶ አደር ደግሞ እንዲያሰፋ የሚል ሳቢ አለና እና በጣም ቆንጆ ነው። ቆንጆ ነው። ግብአት ግብአት ኤስኤንቪ ያቀርብልናል። ቆንጆ ነው የግብአት ትስስሩ ግን፣ እኛ ግን ገበያ ነው የምንሸጠው እንጂ በትስስርነት የለውም ማለት ሰኞ እና ረብ በኛው በገበያ ነው የምንሸጠው እኛ ተሰስሩ ትንሽ ሊወል ይችላል። እንደኛ ዞሮ ዞሮ ከኛ ከ እነዚህ ከአሁን ከኛ አርሶ አደሮች በኋላ ተከታይ ወደ 60 አርሶ አደሮች አሉ። እነዛ እየመጡ ገና ከፍሎ አንስቶ እየጎመኙ አሁንም እዚህ ደረጃ እስከሚደርስ ድረስ እየጎመኙ ለውጡን እያዩት ነው። ባህላዊ የኛ ሀገር በርበሬ አለ፣ ይሄ ደግሞ አለ። ሁለቱንም እያነጻጸርና ከስራው አንጻር ከምርቱ አንጻር ከችግኙ ራሱ ልዩነቱን ራሱ ከምርቱ አንጻር እያሳየነ ነው። እነሱም እየጎመኙ እየሄዱ ነው። ይህን ማስፋት ነው የምንፈልገው ማስፋት። ስሜ አበራ ሲሳይ በኤስ ኤን ቪ ሆርቲ ላይፍ ፕሮጀክት የቆቦ ክላስተር አስተባባሪ ነኝ። እንግዲህ ፕሮጀክቱ ሆርቲ ላይፍ ፕሮጀክት በሁለት ወረዳዎች ላይ ይሰራል። በቆቦ ጊራና ሻለቆልማት ፕሮግራም ጽሕፈት ቤትና በራያ ቆቦ ወረዳ ከግብርና ጽሕፈት ቤትና ከፕሮግራም ጽሕፈት ቤቱ ጋር በመሆን የአትክልትና ፍራፍሬ ዘርፍ ላይ እየሰራ ያለ ፕሮጀክት ነው። ፕሮጀክቱ ዋና አላማው የአርሶ አደሩን ገቢና ምርታና ምርታማነት መጨመር ነው። ከዚህ ጋር ተያይዞ እንግዲህ ምርት ሊጨምሩ የሚችሉ ብዙ አይነት ቴክኖሎጂዎችን ይጠቀማል። ዋና ዋናዎቹ እንግዲህ አትክልትና ፍራፍሬ ላይ ነው። ያ ማለት አትክልትና ፍራፍሬ ስንሰራ አያይዘን ስራ ተጾታ ላይ እንሰራለን። የርጭት አገልግሎት ላይ እንሰራለን። የብድር አገልግሎት እንሰጣለን። የአይፒኤም ወይም የተቀናጅ ተባይ መከላከል ስራ እንሰራለን። ወጣቶች ላይ እንሰራለን። ብዙ አይነት የፕሮጀክቱ ኮምፖኔንቶች አሉ። እንግዲህ በቀበሌ ደረጃ ከ90 እስከ 110 ሰው አርሶ አደሮችን ሰሯውን እንዲያዩት የቀበሌው የኛ ባል የሆኑና የኛ ባል ያልሆኑ ሰዎች እንዲያዩ እናደርጋለን። በወረዳ ደረጃ ደግሞ ከተለያየ ቀበሌና ከተለያየ ወረዳ የመጡት አርሶ አደሮች በጋራ ልምድ ልውውጥ ወስደው እንዲያሳፉ እናደርጋለን። ዋና አላማው ይሄን ተግባር ወደ እያንዳንዱ አርሶ አደር ማስፋት ነው። የኛ የፕሮጀክቱ አላማ የወረዳ አቀፍ የመስክ ቀን። የመስክ ቀን የሚባለው በዚህ መስክ ጉብኝት ላይ የተሳተፉ አርሶ አደሮች ለየቀበሌው ሂደው የተለያዩ ዝርያዎችን እየሞከሩ ያሰፋሉ ነው። የመስክ ቀኑ አላማ ይሄ መስክ ቀኑ አላማ እዚህ ጋር አይቆምም። ዞን ላይ ይካሄዳል፣ ክልል ላይ ይካሄዳል፣ በአገር አቀፍ ደረጃ ይካሄዳል። ይህን ገምግሞ ስራው እንዲሰፋ ማድረግ ነው እና ዛሬ ላይ እንደምታዩት ወደ 63 አካባቢ የሚሆኑ አካላት፣ የመንግስት ኃላፊዎች፣ የድርጅ እንትን የቡድን መሪዎች፣ የፕሮጀክቱ ፎካሎች፣ ኤክስፐርቶች፣ የዞን ባለሙያዎች ና አመራሮች፣ እንዲሁም መሪ አርሶአደሮች ና አባል የሆኑ ና አባል ያልሆኑ አርሶአደሮች ተሳትፈዋል። ይህን ስራ በደንብ ጎብኝተውታን በእርግጠኝነት ይህን ይሰፋ ነው። እንግዲህ ከዚህ አንፃር ፕሮጀክቱ በተጨባጭ ደረጃ ያመጣው ያለው ለውጥ ምንድነው? በአራት ሰብሎች ላይ ሽንኩርት፣ ቲማቲምና ቃሪያ ላይ እንዲሁም ጎመን ላይ ይሰራል። የመጨረሻውን ግብ ያሳካው ይሄ ፕሮጀክት ነው። እዚህ ወረዳ ላይ ከዚህ በፊት እኔ እዚህ ወረዳ ላይ ሰራለሁ፣ ቆቦ ግራናም ግብርና ጋር ሰራለሁ። አሁን ተቋሙ ላይ ስላለው ሳይሆን ሽንኩርት ከዚህ በፊት ሲመረት የነበረው ከፍተኛ ምርት 350 ኩንታል ነው። በራያ ደረጃ ሲመረት የነበረው እኛ በቀጥታ ወደ 620 ኩንታል ሽንኩርትን አሳድገናል። ቃሪያ ላይ በአካባቢ ዝርያ ነበር ሲመረት የነበረው፣ አሁን ላይ ወደ 615 ኩንታል አሳድገናል። ቲማቲምም እንዲሁ 720 ኩንታል አካባቢ የተገኘበት አጋጣሚ አለ። ጎመን 600 ኩንታል የተገኘበት አጋጣሚ ያ ማለት ምን ማለት ነው? ፓኬጆቹ ተግባራዊ እየተደረጉ ስለሆነ ከቦታ መረጣ አንፃር፣ ከፓኬጅ አንፃር፣ ከዝርያ መረጣ አንፃር፣ ከተቀናጅ ተባይ መከላከል አንፃር ሁሉንም ነገር በተግባር ስለምንሰራ ይሄን ምርት አሳክተናል። ይሄ በዚህ ደግሞ አርሶ አደሩ ተጠቃሚ ነው። ከፍተኛ ለሆነ ለውጥ አምጥቷል። አመሰግናለሁ። ስሜ በረከት ጌታቸው ይባላል። የቁጥር 29 ፕሮጀክት ልማት አንዱኛው ሰራንና ያው በሚደረግልን ድጋፍ ከዚህ በፊት ይሄ አፕልን ስናለማ ነበረ። አፕልን ባለማበት ጊዜ እውቀቱም ስላልነበረን በገበሬ እውቀት ነበር ስንሰራ የነበረው በዛ አይነት ብዙ አይነት የበሽታ ሲከሰትብን ነበረ። አሁን ግን በነሱ ድጋፍ እና ክትትል አንጻር ቶኒን በማምረት ችለን። ይህ ቶኒ ሁለት አመቱ ነው። በሁለት አመት ውስጥ ማዳበሪያ ቀይ፣ ጥቁርና ነጭ አቀላቅለን በመስጠት እና ደግሞ የፍየል፣ የበግ፣ የዶሮ ፉግን አቀላቅለን በመስጠት ውሃ በማጠጣት ይህን ቶኒ ማምረት ችለናል። ይህን ስናመርት አሁን እቺ 33 ፍሬናት ቆጥረናታል። እንግዲህ ይሄ በጣም ትልቅ ለውጥ ነው። በሽታ የለበትም። በሽታ ንጹህ ነው እና ደግሞ ዋናው ለበሽታ ሲያሳጣን የነበረው የማናውቀው ነገር ውስጡን ባለመገረዝ ነበረ። ውስጡ ሲገረዝ ግን ንፋስም ጸሐይም ሲገባበት በሽታ እንዳይከሰትበት ሆኖልናል። እና አሁን ደግሞ በጣም ትልቅ ለውጥ ላይ ነን። አሁንም 130 ሺ ብር አስረክበናል። በአመቱ ለጊዜ ነው እያመረትን ያለ ነው። አሁን ደግሞ ሐምሌም እናመርታለን፣ እናስረክባለን። አሁንም ደግሞ አስረከብነው ወር እራሱ አይሞላንም። ይህም ደግሞ እንደምታዩት ይሄ ያለን ይሄን ደግሞ እናስረክባለን። በጣም ትርፋማ ሆኖናል። ለሌሎች አርሶ አደሮች ያው በገበሬ አንጻር ገበሬ ብዙ ጊዜ ባለሙያ የሚነግረንን ባለመስማት እኛም ትንሽ ሲደርስብን ነበር። አሁን ግን እነሱን በማዳመጥ በጣም ትልቅ ለውጥ አግኝተናል። እናንተም ከባለሙያ እገዛ በመውሰድ መድኃኒቶች የምትባሉት ነገር በትክክል በመፈጸም እንደኛ ባለ ንብረ መሆን ትችላላችሁ። እናመሰግናለን።